የአብሰራ ይሄን ቃልህን ድጋሚ እንዳታጥፍ፣ የሆነ ችግር ቢመጣብን እንኳን ሁለታችን ሆነን እናስተካክላለን፣ እንወጣዋለን ብላል። ከዚህ በኋላ የሆነ ችግር ከመጣ ሁለታችሁን ተማክራችሁ መፍታት እንጂ ጥሎ መፈርጠጥ መፍትሄ አይሆንም ብለናል። ሰላም ሰላም፣ ውዴ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ዛሬ ታርቀዋል ማለት ነው፣ ሄሉና የአብሰራ ማለት። ሄሉዬ ግን እውነት ተጎድታለች። በዛ ላይ ደግሞ ናፍቋታል እኮ የእኔ ልጥፍ ልጥፍ እች ሂዳ ማለት እንደ ስታሳዝን እኮ ደግሞ ሂዳ ልጥፍ ስትል የእኔ እናት አንጀት የምትበላው ነገር ያብ ስራ ግን ማለት ነው። ሄሉ በጣም ነው የምትወድ፣ ግን አሁን በቃ የሆነ እየፈራች ነው ያለችው ሄሉሻ በጣም ፍርሃት ላይ ናት። በቃ ነጋ ጠባ ነጋ ጠባ ጭቅጭቅ ሲሆን አሁን ወደ ፍርሃት ገባች ሄሉሻ ማለት ነው፣ እና በጣም ያሳዝናል። አሁን ይሄን ነገር ብቻህን ይዘህ ከማምሰልሰል መጀመሪያውን እኮ ለሄሉ አሳይታት፣ ሁለታችሁም አብራችሁ መፍታት ትችሉ ነበር። አንተ እንደሆነ እናቴ ነገር ሲፈጠር መፈርጠጥ መፈርጠጥ ነው የሚያሰኝህ እኮ። ችግር ሲመጣ ቅድሚያ ለመጣበት ባለቤት ማማከር መልመድ አለብህ፣ አንተ ማለት ነው። ከሁለታችሁ ውጪ ሌላ ሰው እንዳይገባ ማለት ነው። ሁለታችሁ ስትሆኑ ያ ተንኮለኛን ሰው ትመክቱታላችሁ ግን በዚህ አጋጣሚ ምንድን ነው ልዩነች እንደጻፈችሁ እኔ እኮ ግራ ገባኝ እንዴት ልዩ በዚህ ነው ያክል የነብራ ራስ ነኝ አልሽሳ አንቺ ምን አገባሽ ሲጀመር እኔ እኮ ይች ልጅ ግራ ነው የምታጋባኝ ማለት በቃ የሆነ ጊዜ ላይ ስትቆዝ ምናምን ሳያት ታሳዝነኛለች የሆነ ጊዜ ላይ ደግሞ ታናደደኛለች እና ሲጀመር ሄሉ ሻይ አብስራን በጥፊ አይደለም ብትረግጠው አንቺ ምን አገባሽ ምንም እኳ አይመለከትሽም? ይመለከትሻል እኔ እንድትመጪው አይደለም የፈቀድኩልሽ፣ ትላለች እንዴ። መታ እንዴ። በቃ ይሄ ልጅ እኮ የሰው ፍቅረኛ ሆኗል። ከዚህ በኋላ የአንቺ ፍቅር ኤክስፓየርድ አድርጓል። እንዴ ምን ሆነሽ ነው? ለምን አትሰበሰቢም? እዛ ጋር ያለሹ ያብሰራን እየጠበቅሽ ነው ማለት ነው። በቃ ሄሉ የሆነ እንዳትነካው ምናምን እየተቆጣጠርሽ ነው በድብቅ። ቦዲጋርድ ልሆን አልሽኮ። ልዑሌ በቃ ይህቺን ልጅ መቅረብ የለበትም። አሁን ላይ እኔ ሳስበው ሳስበው ማለት ነው በእሱ ተገና አድርጋ ሄሉን ከመጉዳት ወደኋላ እንደማትል ዛሬ ተረድቻለሁ። ስለዚህ ሄሉ ሻ ጥንቃቄ ያስፈልጋል። ልዑሌ ደግሞ አንተ ሸበላ ነ እውነት ልብህ ከጅሏት ከሆነ መልሰው ልብህን መልሰው። አሁን አንተ ምክንያቱም እች ልጅ አታስፈልግም። በቃ በዙሪያዎቹ በፍጹም አታስፈልግም። ምንም ምንም ነገር ቢሆን ነገሯን ጠቅ ማድረጓን አተውም። ሄሉን መነካካቷን አተው። እንዴ ያምሻል ብላ እኮ ተነሳች። ልታንቃት ነው። እንደ ደፋር ልዩ፣ እኔ እስካሁን ድረስ ያን ያክል የተናገረች ሰው የለም። ከዚህ በኋላ ግን አርፈሽ ልትቀመጭ ነው የሚሻልሽ ስትምጠለጠ ያኔ ታየዋለች። በቲክቶክም በዛም እያነሳሱ ሲዘቃዝቁሽ ያኔ ይገባሻል ማለት ነው። ስለዚህ አርፈሽ ተቀመጭ። በማይመለከትሽ ነገር አትግብኝ። እንዴ በስመ አብ ምን ጉድ ነው! ግን እችል እንዴት ነው የምታስበው? አሁን ባለፈው ቀለበት ለምን አላደረክላትም? ያም መሀል እንዴ እያለች ያብስራን ስትናገር ነበር። ሄሉሻንም እያቀፈች ስታባብላት ነበር። ድንገት ተከረባብታ አሁን ወደ እሱ ጠበቃ የሆነችው። ሲጀመር እሺ ብለሽ የቀረሽው ለምክንያት እንደሆነ ተደርሶበታል። ስለዚህ ልዩ አርፈሽ ተቀመጪ። ከሁለታቸው ሕይወት ውጪ እነሱ ተጣሉም ታረቁም በቃ በራሳቸው ይፈቱታል ነገሩም ማለት ነው። እና የአብስራ ደግሞ ማለት በቃ እስኪ አሁን እንግዲህ መጀመሪያ የተናገርኩት ቃሉን እንዳከበረ ነው። ቃሉን ማለት በቃ ከዚህ በኋላ ምንም አይነት ነገር ቢመጣ እኔ እናሷ ነገሩን ተነጋግረን እንፈታለን ብሏል እና ስለዚህ ቃል ይከበር፣ ቃልን እንዳታጠፍ መጨረሻ ላይ ችግር ይመጣል። ችግር አይመጣም ማለት አይቻልም፣ ይመጣል። ሰው በሰው ላይ ተንኮል ማቀዱን ማሰቡን አያቆምም። ይሄ ደግሞ እናንተ ቆም ብላችሁ ሁለታችሁ ተነጋግራችሁ የምትፈቱት ነገር እንጂ ጥሎ በመሄድ መፍትሔ ሊመጣ አይችልም። ሄሉንም ጥላት እየሄድክ አታስለቅሳት፣ ከዚህ በኋላ ማለት ነው እና ምክንያቱም፣ እች ልጅ ሲበዛባት የሆነ ጊዜ ላይ በቃኝ ብላ ጭራሽ ዞር ብላ ላታዩላት ትችላለች። እና ከባድ ነው እና ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ ቤተሰብ እየሆናችሁ ያው እንግዲህ፣ እናንተ የላችሁም ስለማትመጡ ያን ያክል ቪዲዮም አላስረዝምም። ይሄ ቪዲዮ ከደረሳችሁ ግን ኑልኝ የኔ ውድ ቤተሰቦች። በዛኛው ያላችሁ ቤተሰቦቼ አትመጡም። በዚህ ግን ድንገት እግር ጥላችሁ ከመጣችሁ ኑልኝ።